ያደርገህበት ምክንያት አለ ይልሽ አቶ መለሰ ከክፍለ ሀገር አልተንቀሳቀሰ፣ ወንጀሉ የሚፈጸምለት ሰው ደግሞ አቶ መለሰ ነው። ሉሊት ላይ ምንም አይነት ጉዳት ሊደርስ አይችልም። ሞገስ እንግዲህ ሉሊትን አግቶ ሊደፍራት ሲል ባንቴኑ ከኋላ ደርሶ ሞገስን መጥቶ ይጥለዋል። ከዛም ሉሊትን ይዞ ይጠፋል። ሉሊትም ከዛ ማምለጧ ደስ ቢላትም ነገር ግን በድጋሜ ሌላኛው ሪሌ ነው የወደኩት። አንተስ ያንን እንደማታደርግ ምን ማረጋገጫ አለኝ? ስለት ለጊዜው ማሰብ ያለብሽ እንዴት እንዳልተደፈርሽ ነው። ሊደፍርሽ ነበረ ብሎ ራትና መሄድ እንዳለባቸው ይነግራታል። ወዴት ነው የምንሄደው? አንተም እኮ በተደጋጋሚ ያንን ነገር አድርገሃል ስትለው አሁን ማሰብ ያለብሽ ራስሽ ጠንክረሽ ማዳን እንዳለብሽ ነው። ነገር ግን አልታዘዝም ካልሽኝ ሁለቱንም አደርጋቸዋለሁ። ልደሰትብሽም ላጠፋሽም እችላለሁ ብሎ እንግዲህ ሳትወድ ከሱ ጋር እንድትሄድ ያደርጋታል ማለት ነው። ሰላም ሰላም ብያለሁ። ወደ ቤተሰቦች እንዴናችሁ? ደና ናችሁ? እኔ እግዚአብሔር ይመስገን በጣም ደና ነኝ። ሁላችሁም በያላችሁበት ያለም ዙሪያ ሰላማችሁ ሙስሊም ወገኖችም ሰላም ብያለሁ። ዛሬም እንደተለመደው ትንሽ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። የምታበረታቱኝ ክብር ይስጥልኝ። ባለፈው እንግዲህ ባለፈው ክፍል ድራማው ሲቆም ሉሊት መጣው ልታመልጥ ስትል በድጋሚ ሞገስ እጅ ላይ ወድቃ ነበር። በዛን ሰዓት እንግዲህ ሲጨልም ብርዱ በጣም ሲያይል እንግዲህ ቁጭ ብሎ እንቅልፍም ይዝኝ አልቻለም። አልበረደሽም? እንዲህ ይላታል ሉሊትን። እሷም አልበረደኝም ብላ በምልክት ቋንቋም ቢሆን ተነግሯለች። ለምን እያለ ቀይን አበባ በዚህ ይህም ብርዱ ተጠቅሜ ሙቀትሽን ሙቀቴን እናዋህደውም ብሎ ሊደፍራት ሲነሳ ከኋላ ድንገት ባንቴኑ መቶ ሉሊትን ሳትደፈር አድኗታል። በዛን ሰዓት እንግዲህ ዴቭ ወደ ቤተሰቦች ሰዎች ወደ ገጠር ወደ መሰለጋ ነው የሚባለው ሰውየ ወደ እሱ ሲያመራ ፖሊሶች እንግዲህ የጠፉበት ቦታ ወይም ደግሞ ሞገስ የተመታበት ዱላ በደም ተጨማልቆ ጫማ ምናምን እንዳገኙ ይነግሩትና ወደ ቤት ይመልሳሉ። ከዛ እንግዲህ ሉሊት ባንቴኑ ከፀጉር እስከ እግሩ ድረስ ቀና ብላት ያለች ሞገስንም የመጣውን እያስታወሰች አይንኩን፣ አሁን እኮ ከአንድ ወሬ ባመልጥ ወደ አንደኛ ወሬ ነው የመጣሁት። ስለዚህ ምን ላውጣለሁ? እንዴት አርግ ልመንህ ስትለው እሱም አሁን ምርጫ የለሽም፣ አንቺም ጠላቶች አሉብሽ፣ እኔም ጠላቶች አሉብኝ። እኔ ፖሊሶች፣ አንቺ ያ ሰውዬ። ስለዚህ ከዚህ መሄድ አለብን በዙሪያው አንቺን የሚፈልጉና እኔን የሚፈልጉ ናቸው ያሉት። ስለዚህ እኔን መስማት አለብሽ ይላታል ማለት ነው። ከዛ እንግዲህ ዴቭ ተመልሶ እቤት ቁጭ ብሎ እያሰበ ያለ ሮዛ ትመጣለች። መተሃል እንደዚህ ስትለው፣ አዎ ቆየሁ እኮ። ምን አዲስ ነገር አለ? አይ እዛ ከመሄዴ በፊት ፖሊሶች የሰጡኝ መረጃ ስላለ ሳልደርስ ተመለስኩኝ። እዛ እነዱ ታይተዋል የተባሉበት ቦታ በደም የተጨማለቀ ዱላ እንዲሁም ጫማ እንዳገኙ ነገሮች። ሞተች? እንዲህ ስትለው አንቺ ሞርተኛ ምንድን ነው የምታማረችው? አልሞተችም። አይ ደንግጬ እኮ ነው ይቅርታ ትለዋለች። ከዛ እሱ አልሞተችም፣ ደግሞም አትሞትም። ምክንያቱም እሷ ውየው የሚፈልገው ሊያያት ስለሆነ ሉሊትን የሚያግቷት ሰዎች በፍጹም ጫፏን እንዲነኳት አይፈቅድላቸውም። ስለዚህ ችግር የደረሰው ሉሊትን ያገቷት ሰዎች ላይ ነው እንጂ ሉሊት ላይ እንዳደለ በደንብ አረጋግጫ አለው ይላታል እሷም እንዴት አረጋገጥክ ምናልባት እኮ በማንኛውም ሰዓት አደጋ ልንሰማ እንችላለን ትለዋለች አንቺ ዝም ብለሽ አታሟርቺ ሉሊት ንጹህ ህሊና ያላት ፈጣሪ ይጠብቃታል ምንም አትሆንም ሰውየውም ሊያያት ስለሚፈልግ አይነካትም አይነኳትም ስለዚህ እነሱ ሰዎች ላይ ነው አደጋ የደረሰው ይሄንን ደግሞ አንድ ማድ ፖሊሶቹ እየተከታተሉ ነው ይላታል። ሮዛ እንግዲህ ትደነባበራለች። ከዛ እንግዲህ ተወጣና ለእናቷ ትደውልላታለች። እማዬ ጉድ ሆኜልሻለሁ እያለች ታወራታለች። ከዛ እንግዲህ ያው መፍትሄ መፍጠር እንዳለባት እጄን አጣጥፊማ መቀመጥ የለብኝም ብላ ትወስናለች። ከዛ እንግዲህ ዴቭ በድጋሚ ሮዛን ምናልባት ያንቺ በቅጽበት ለሉሊት ጥሩ መሆን እንዲሁም ደግሞ ይሄ ነገር በአጋጣሚ የተፈጸመ ነገር አይደለም፣ ሆን ብሎ ታቅዶ ታስቦበት የተሰራ ስራ ነው። ታዲያ አንተ የምታስበው እጅሽ አለበት ብለን በጣም አዝናለሁ። አንተ ኮ በአንድ ቀን ሄደ ይችን ስታመጣት ለምን ብዬ አልጠየኩም? እኔ ግን ለወራት አብራችን የተቀመጠችው ልጅ አብሬ በወዳት ምንድን ነው ችግሩ? ለማንኛቸው እጅሽ ካለበት ግን አለቅሽም ሲላት፣ ለምን ባለቤቴ ናት ብለ ለፖሊሶች ጠቁመ አታሲዘኝም ስትለው እውነት ከሆነ እጅ ካለበት አደርገዋለሁ ብሎ ጥሏት ካጠገቧ ይሄዳል። በፍጹም ዴቭማ ይሄንን ሚስጥር ማወቅ የለበትም በፍጹም በፍጹም እያለች እንግዲህ ብቻዋን ማውራት ትጀምራለች። እንደዛ እያወራች እንግዲህ ሞገስ ስልኳ ላይ ይደውላል። ሉሊትም እንዳመለጠችው ከሞት እንደተረፈ ይነግራታል። እያንዳንዱን ሲነግራት ሉሊት ባንቴን እጅ ላይ እንዳለች ጭምር ሲነግራት፣ በቃ መንቀሳቀስ የማትችል ከሆነ ራስክን አጥፋ። ራስክን ብታጠፋ ነው የሚሻል። እኔን በምንም መንገድ ብታስፈራራኝ አትችልም። ምክንያቱም እኔ ለዛ ሽማግሌ ምራቁን ልጠርግለት ሳይሆን አግብቸው እኔ የዜግነቴን መውሰድ ስለምፈልግ ነው እንጂ የእሱን ቆበር እንድጠርግ ነው እንዲህ የምትፈልገው? ብላ እንግዲህ ደህና እንደሰራ ኮስተር ብላ ታወራለች። እኔንም እኮ ክደኛል። ስለዚህ አሁንም ቢሆን ደግሜ ይልሃለሁ መቆም ካልቻልክ ራስክን አጥፋ። ባንቴኑ አደገኛና እብድ ነው ብዬ ነበረ ትለዋለች ከዚያ እንግዲህ ከሱ እንደዘጋች ወደ ባንቴኑ ትደውላለች። እነሱ መንገድ ላይ እያሉ ሉሊት እንግዲህ ራሷ አስታ ስትወድቅበት በጣም ይደነግጣለች። ልጅ ምግብ ያልበላች ምግብ ያልጠጣች ልጅ ወድቃ ወይኔ ጉዲ፣ ጥያትም አልሄድም ታስፈልገኛለች ብሎ እንግዲህ የሚጠጣ ነገር ይህ ይሰጣታል። መጠጣት አለብሽ፣ መጠንከር አለብሽ ብሎ እንግዲህ ሉሊትን ያበረታታታል፣ ያጠነካክራታል ማለት ነው። ከዛ እንግዲህ ስትደውል፣ እንደምትደውይ እየጠበኩ ነበር። ለምድን ወይ አባቴ። የእኔ አባት ነው ያልሺው? አዎ እላ እንግዲህ በፍቅሯ ልታማልለው ትሞክራለች። እሱም እንግዲህ ድጋሚ እንደማቅፍሽ ተስፋ አደርጋለሁ ሉሊት፣ አንተ እጅ እንዳለች አውቃለሁ ስለዚህ አስወግዳት ስትለው እሱን እንዳደርግ ገንዘብ ያስፈልገኛል ይላታል። እሰጣለሁ አስገባልሀለሁ ስትለው በጣም ብዙ ገንዘብ ያስፈልገኛል ይላታል። ትለዋለች እሱም እሷም እንግዲህ በሀሳቡ ተስማማለች። ብቻ አስወግዳት ስራህን በአግባቡ ስራ፣ ገንዘቡ ይሰጠሃል። ትለውና ስልኩን ይዘጋሉ። ከዚያ እንግዲህ አሁን መሄድ አለብን። ቆይ ወዴት ነው የምንሄደው? አሁን እንግዲህ ምንም ምርጫ የለሽም። ነግሬሻለሁ። ካልታዘሽ ምንም ካላልሽ አሁንም ቢሆን በኔ እጅ ነው የምትጠፊው የምትድኙ ይላታል እንግዲህ እሷም አሁንም ሉሊትም ምንም ነገር አት ሰውን በጣም ተጎድታለች። ምክንያቱም ሁለት ቀን ሙሉ ታግታ ነበረ ምግብ ስላልበላች ራሷን ስታወርቀበት በአሳር ነው የነቃችው። እንግዲህ ለ የሉሊት እናት እዴቭ ጋር ትደውልና አበባዬ፣ ምንድን ነው የሆነችው? አገር ምድሮ እኮ ተረብሿል። እዚህ አቶ መሰለንም ይዘውታል። ስለዚህ ምንድን ነው የሆነችው? አይዞህ፣ ምንም አትሆንም። አባቷም ከአልጋ ላይ ሲወርዱ እግሩ ተሰበረብኝ። ስለዚህ እባክህ ምንድን ነው የሆነች? ምንም አትሆንም። አሁን ትገኛለች። ፖሊሶች በዛም በዛም እየፈለጓት ነው። አይ እኔ እሷን አጥቼ ምንድን ነው መሆነው እያለች ስትለው፣ እንግዲህ በጣም ይደነግጣል ዳዊት። ምንም አትሆንም። እስኪ ፈጣሪ ከተላት፣ አዎ ይከተላት። አይዳል በረሲ እንኳኳ እንግዲህ ባንቴኑ